ኦ ማይ ጋሽ ሩታዬ ይገባሻል። እውነት ለመናገር ይገባሻል። ለእኔ በጣም ነው ደስ ያለኝ ውድ ቤተሰቦቼ። ከትላንት ወደ ሰርፕራይዝ ተደረገች፣ ማታ ሰርፕራይዝ ተደረገች እና ስንት ሰው ደሙ ፍልት የሚል ዓይኑ ቀይ ደም የሚሆን ስንት ሰው እንዳለ እንግዲህ በዙሪያው ማንም ያውቃል። በተለይ እኛ የምናውቃቸው ብዙ ሰዎች አሉ ማለት ነው ከውሽሚት ደጋፊ ጀምሮ ማለት ነው። እውነት ለመናገር አብርሃምም ለቤቱ ሟች ነው ለሚስቱ ሟሽ ነው። ሩታም ለትዳሯም ለቤቷም ለባሏም ሟሽናት ማለት ነው። ይሄ ጠንቅቀን እናውቃለን። ድራማ ለም ላይ ነው እየተጫወቱብን የነበረው። ሰላም አሊኩም ረመቱላ በረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናቸው? ሊዳና ናቸው ላይክ ሸር ሰብስክራይብ እያደርገች እስከ መጨረሻ ተከታተለኝ። እናንተ ላይክ አድርገኝ። እውነት እኔም የምሬ ነው ምላቸው በጣም ነው ደስ ያለኝ። ለምን እንደሆነ ታውቃላችሁ? ብዙ ነገር አለበት። በዙሪያ ብዙ ነገር ማለት ነው። የእነሱ ትዳር እንዲሰምር የማይፈልጉም አሉ በብዛት ሲቀጥል ደግሞ ውሽሚት ምናክል እንደምትቃጠልና፣ እሷ እንኳን አላቅም አላቅም። ውድ ቤተሰቦች ምክንያቱም ድራማ ነው እየተሰራባት ያለችው እሷ ማለት ነው። ተዋትና የእሷ ደጋፊ አለ። የእሷ ደጋፊ ሩታም ተነፋርቃ ነው የወሰደችው። ሩታም እንደዚህ ናት፣ ሩታም እንዲህ ነበረች ምናምን ብለው እኛን ሳይቀር ሲያጠረገረጉን የነበሩ ሰዎች አሁን ምን ተሰማችሁ? ከትናንት ወዳ መኪና ሰርፕራይዝ አደረጋት። ትላንትና ገመደሚያክል ትልቅ የወርቅ አራት መቶ ሺ ብር የጨርሰ ወርቅ ሰርፕራይዝ ለመጠበቀት እና ምን ጠበቃቸው? አሁን ታንቃችሁ ልትሞቱ ነው፣ እንደስዋ? ወይስ እንደሱ አረገዝን ብላችሁ ሽንት ቤት ልትመላለሱ ነው? ምን ልታደርጉ ነው? አላቅም። እኔ ሁለቱ ባህሪኮ ጠንቅቄ አውቃለሁ ውድ ቤተሰቦች፣ የምሬ ነው፣ አውቃለሁ። ስላችሁ አንቺ ምን ስለሆንሽ ነው የምታውቂው? ሁለቱ ነው የም ትችላላችሁ ሚዲያ ላይ የሚሰራው ነገር በሙሉ ጠንቅቄ አውቃለሁ። በሚዲያ ጀርባ ደግሞ ከጀርባ ያለው ደግሞ የሚያደርጉትን ጠንቅቄ አውቃለሁ ማለት ነው። ለዛ ነው ብላችሁ እንጂ ሌላ የሰው ሚስጥር ገባ ብላችሁ ልታውቁት በተአምር አትችሉም። ማንንም የማንንም ገበና ሊያውቅ አይችልም ማለት ነው። እና ሩታዬ ይገባሻል። እንኳን ደሳለሽ ልጅ ሰጣችሁ። ከምንም በላይ ልጅ አደል ልጅ ነው። ልጅ ሰጣችሁ፣ ከዛ አልፎ ተርፎ ደግሞ የመኪና ባለቤት አደረገት፣ ከዛ ወርቅ ገዛላት ማለት ነው። ባል ብሉ ዝም እና የሚያኮራ ባል እንዳለሽ ተረጂ። በዚህ አጋጣሚ ወቅ ያላት ማለት ነው አብርሃም። እኔ ውድ ቤተሰቦች ይቅርታ አደርጎልኝና ማለት ነው አብርሃም ለሚስቱ ሟች እንደሆነና የሚያደርገው ነገር ከድራማ ዓለም ሳይሆን ከሚዲያ ሳይሆን ከሚዲያ ውጭ ያለው ነገር እውነት ለመናገር እኔ ድሮ ማቀዋለው ማለት ነው፣ ምን እንደሚያደርግ እንዴት እንደሚንከባከባት የምር ሁለ እኔ በቃ ለምንድን ነው ያንን ከሚዲያ ጀርባ የሚያደርገውን ነገር በሚዲያ ያደርገውን ወይ ከዚህ ሁሉ ስድብል ነበረ ማለት ነው፣ ግን አሁን ላይ ይኸው አደረገው። ያቺ እዛ ጋ በቃ መድኃኒት የሌለው በሽታ ነው ያለብኝ ትላለች፣ እሱ በዚህ በኩል ሚስቱን ሰርፕራይ ሰርፕራይዝ ያደርጋል ሚስቱን ያስደስታል ጀግና በሄድበት በለው በቃ ሚስትህን አስደስት እውነት ይ ነው ሚስትህን አስደስት የእነሱ ትዳር እንዲፈርስ እንኳን በሚዲያ በአንዳንድ ሰዎች ይቅርና እንዲሁ ቡታጀራ ውስጥ ራሱ ያሉ ሰዎች ተንከሲስ ሴጣኖች አሉ እንዲፈርስ የሚፈልጉ ለምንድን ሆነ አላውቅም እንዲፈርስ የሚፈልጉ የምሬ ነው የምላቸው አሉ ለምንድን ሆነ አላውቅም ማቃቱ ታሪክ የለም። እናንተ ነው ማቀ ማለት ነው እኛ ሴት አባሽ ታቂናለሽ። በሉ አሁን በሉ እንታያያለን። እና ጋይዝ እናንተ እንኳን ደስ አላችሁ። ለማንኛውም ለዚህ ስለበቁ እነዚህ አመዳሙላ ማለት ነው በድራማ ዓለም ጨጓራቸው ሲልጡ ኖረው ዛሬ ላይ ደግሞ በዚህ መድረሳቸው በዚህ ሰርፕራይዝ መምጣታቸው ነው ለመናገር ደስ ይላል። እኔ ደስ ብሎኛል። የምሬ ነው ምላቸው በተለይ በተለይ ማለት ነው ሩታ ማንን ጊዜ የሚደረግላት ነገር ነው ግን ሰርፕራይዝ ትደረጋለች። የሆነ ይንከባከባታል ከቪዲዮ ጀርባ ይሄ ስለማቅ ያናክል እንትን አላለኝም ግን የውሽም ደጋፊዎች አፈር ብሉና ማለት ነው የእሷ ደጋፊ ሩታ እንትቶ እሷን እንዲያገባ የምትፈልጉ ብዙዎቻችሁ ነበራችሁ ግን እነሱ ድራማ ነው የሚሰሩት፣ ስራ ነው እየሰሩ የነበረው። ቅሌታ ሙላ አንድ ሰው ትዳሩን ፈቱ እንዲያገባ የሚፈልግ ሴጣን ነው እንጂ ሰው ነው ትሽ ሚስቱን ፈቶ ሌላ ሴት እንዲመኝ የሚያደርገው ወይም ደግሞ የሚፈልግ የሚመኝ ሰው አለ? የለም። እስከ ሴጣን ውጭ እኔ ማውቀው ታሪክ የለም። ምክንያቱም የሰው ትዳር እንዲፈርስ የሚፈልግ ትዳሩን እንዲፈርስበት ትዳሩን ፈርሶ ከሌላ ሴት ጋር እንዲንዘላዘል ትዳሩን ቤቱን ልጆቹን በትኖ ከሌላ ሴት ጋር የሚሆን የሚፈልግ ሴጣን ብቻ ነው። የማቀው ይሄ ነው። ማለት ሌላ ሰይጣን ያልሆነ ሰው ያንን ትዳር እንዳይፈርስ ያድናል። ታረቁ እባካችሁ፣ ተዉ፣ ልጆቻችሁን ሰብስቡ፣ ትዳራችሁን ሰብስቡ፣ የመጀመሪያ ትዳር የሚያክል ነገር የለም ይላል። አንዳንዱ ግን ፍቺው በቃ ተይው ሂድ ተንጠልጣል ምናምን ነው። ለማንኛውም መልካም የመቃጠል ጊዜ ይሁንላችሁ አንቺም እቺ ሄርሜላ አንቺም መልካም የመነፋረቅና የመታመም ዘመን ጊዜ ይሁንልሽ የተመኘሽውን ይስጠሽው ነ የተመኘሽውን ይስጠሸው መለሽ ደህና ነገር አይደለም በሽታ ተመኝተሻል በሽታውን ይስጠሽ አይመለከተኝም ይቅርታ አድርጉልኝ ውድ ቤተሰቦች ለማንም በሽታ መመኘቱ ጥሩ አይደለም ግን ሰ በራሱን በራሱን እንትን በራሱን ምንድነው በሽታ ይመኛል እንዴ እንደተመኘሽ የሚስጠሽን አይገባኝም። እናንተም ተመኞላት ይስጠሽ በሏት። እውነት ነው የምላችሁ ግን በመጀመሪያ ደረጃ ግን ሩታ አብርሃምን ሰርፕራይዝ አድርጎ እንደዚህ በሚዲያ መልቀቃቸውን ደስ ብሎኛል ማለት ነው። ከቪዲዮ ጀርባ የሚያደርጉት ከቪዲዮ ጀርባ የሚያደርጉትም ወደ ቪዲዮ እንዲያወጡ ትፈልግ ነበረ ብዙ ጊዜ ማለት ነውና አሁን አወጡት። በቃ የምንፈልገው ይሄ ነው። ለምን ብዙ ሰው ደሞ የሚፈላ እና የሚንተከተካለ? ፈጣሪ ወይ ትዕግስት ስጠኝ እንደ ሰው በሰው ነገር እንዴት ይናደዳል? ውድ ቤተሰብ ሩታዬ እንኳን ደስ አለሽ። ለማንኛውም የሚያኮራ ባል አለሽ። አዎ የሚያኮራ ባል እንዳለሽ እወቅ ያላት አንተ፣ በምታኮራ ሚስት እንዳላት እወቅ አትይውም ነበር አትይውም ነበር። እኛ እኮ እናቀሳስራለን። እኛ ግን ሰው ነን፣ እንስሳት። ፈጣሪ ወይ ትዕግስትን። ሰው ያቀሳስራለን። ምን ጉድ ነን ግን። ለማንኛውም እንኳን ደስ አለሽ። የምሬን ነው የምላችሁ በጣም ነው ደስ ያለኝ እኔ በተለይ ለእነዛዎች እዚህ ቡታ ከጀራ ውስጥ ራሱ ኖረው የነሱ ትዳር እንዲፈርስ የሚፈልጉ ስንት ሰው እንዲ ያለ ስንት ሰው እንዲ ያለ በቃ ለምን እንደሆነ አላውቅም። ውድ ቤተሰብ የራሳቸው ትዳር ተንከባክበው ይዘው የለም የሰውን ትዳር እንዲፈርስ የሚመኙ አሉ። ወይም አንዳንዶቻቸው የራሳቸው ትዳር ከፈረሰ የሌላኛውም ትዳር እንዲፈርስ የሚፈልጉም አሉ። ለምንድን ነው ቆይ የራሳቸው ትዳር ከፈረሰ ፈረሰ ነው በቃ። በራሳቸው ስደት ነው የምታፈርሱት ግን የሚመኙም አሉ። አንዳንዶቻቸው ደግሞ ትዳራቸው ሳይፈርስ ፈረሰ የሚለው አሉ። የሚያፈርስ ነገር ያፍርሳችሁ እናንተ ከአሁን በኋላ ዋሻ አለው ብትሉ እራሱ አዋረዳችኋለሁ አለ ነ ነው ምላችሁ አላችሁ ተንገሲስ ማለት ነው ነውና ከዚህ በኋላ ተፋታው ምናምን ብትሉ፣ እውነት ለመናገር ፎቶና ቪዲዮ ቀርጽና ለቅባችኋለሁ። ኮሚኒቲ ላይ ነው የምለጥፋችሁ። ይለጥፋችሁና አብረው አሻሽ ገዳሚ ሲሉ ይውላሉ። ተፋታው ግን አሁን ጠፍተዋል። እናንተ ተፋታው የሚሉትን ማለት ለምንድ ነው የጥፋችሁ ነገረኛውላ ነገረኛ አንድ ነገር ይዘውኝ የሚሉ ዩቱበሮች ነበሩ። አረ ይዙኛል እኮ እኔ አሁን እኔ ገበያ እገባለሁ፣ ወጣ ወጣ እላለሁ፣ ይዙኛል። ሁለት ጭቅላት የጸጉሬ ነው የሚዙኝ። ምክንያቱም ስርዓት የሚባል ነገር ስለሌላቸው፣ እኔ እንደሆነ ቀጭጭ ነው የመጣሁኝ። እነሱ ዘይድ እዚህ ተደልበዋል። አራ አልተደለበው፣ ቀጭን ሆነዋል። እኔ ባለፈው አይቻቸው በረቀት ቀጭን ሆነዋል። አንዱቻቸው ግን ሄድ ያቆኛል፣ አያቆኝ ሁሉም በማንም እኔ እኔ እንጃ፣ እኔ የሚያውቁኝ አይመስለኝም። ሰው ተቀያይሯል። ስለተቀያየረ አያውቁኝም ማለት ነው። እዚህ መጥቼ እራሱ ውድ ቤተሰቦቼ ብዙ ሰው አላወቅ አላወቀኝም እኔ አክስቴ ያላወቀችኝ አንዳቸውም አላወቁኝም ማለት ነው። ዝም ብዬስ ሰተት ብዬስ ገብቼ አላወቁኝም። ስለዚህ ተቀያይረዋል ሰው ማነሽ አላወቁሽም ብቻ ነይ ግቢ ተብያለሁ። በአክስቴ ቤት ወላይ ነው ብላቸው አክስቴ ገዛ አክስቴ እና እንደዛ ብላኝ ማንሽ አላወኩሽም፣ ብቻ ግቢ ብላኛለች። በመጣውበት ስንት ሰዓት ቤቷን ገብቼ ሆ ዛሬውኑ ቡታ ጀራ ገብቼ በማግስቱ ቀኑ ሄድኩኝ ቤቷ ማለት ነው። ዝም ብዬ ሲደብረኝ ቤት ከመዋል ቤጌ ከዛ ሄድኩኝና፣ አይደብርም ሰው ሞልቶ አልኮ። ግን ስትመጡ ሰው ይሰባሰባሉ ምናምን ምናምን ኮተታቸው ብዙ ነው። ግን በቃ ወጣሁኝ እኔ እሷማ ማየት አለብኝ ብዬ ሄድኩኝ።

እና እንደዛ ነው እላችሁ ያለው ውድ ቤት ውጪ። ለማንኛውም እናንተም እንኳን ደስ አላችሁ። የሩታ ደስታ ያስደስታችኋል። የአብርሃም ደስታ ያስደስታችሁ ለሚያስደስታችሁ ሁሉ የሚያስደስታችሁ አላችሁ፣ ብዙዎቻችሁ እንኳን ደስ አላችሁ። የሚያስጠላችሁ ወይም ደግሞ የምትናደዱ ካላችሁ ደግሞ ተናደዱ። እንግዲህ እድሜ ልካቸው እውነት ለመናገር የእነሱ ነገር ልጅ ወልደው እስከሚያቅፉ ድረስ ጓጉቼ ነበር። አቅፏል። ከዚህ ውጭ ምንም